ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች እናልፋለን። ተመልካቾች መረጃዎቹ ልታደርሰን ሀና ማርያም መስፍን እዚህ ስቱዲዮ ተገኝታለች። ሀና ሰላም ብያለሁ። ወደ መረጃዎች ማለት ይቻላል። አመሰግናለሁ። ሹም አብራችሁን ቆዩ። በሀገር ውስጥ መረጃዎች እንጀምራለን። በመላው አማራ ጨዋታዎች የውሃ ዋና ውድድር በኮምቦልቻ ከተማ እየተካሄደ ሲሆን አራት ዞኖችና ከተማ አስተዳደሮች እየተሳተፉበትም ይገኛሉ። በመድረኩ በመላ ኢትዮጵያ ጨዋታዎች አማራ ክልልን ተፎካካሪ የሚያደርጉ ዋናተኞችም ታይተውበታል። ሀይሏዳና በዘጠነኛው የመላማራ ስፖርታዊ ጨዋታዎች በኮምቦልቻ ከተማ የውሃ ዋና ስፖርት ውድድር በደማቅ ሁኔታ እየተካሄደ ይገኛል። በመላ ጨዋታዎች ከአርባ በላይ የወርቅ ሜዳሊያዎች ያሉት የውሃዋና ውድድር ላይ አራት ዞኖች እየተሳተፉ ይገኛሉ። ምንም እንኳን የተሳታፊ ዞኖች ቁጥር ዝቅተኛ ቢሆንም ባሉትም ቢሆን አሸናፊነት እየተደረገ ያለው ትንቅንቅ ጥሩ መሆኑን የውድድሩ ተሳታፊዎች ገልጸውልናል። በዞኖች መካከል ያለው ውድድር ማለት የተወሰነ ቀነስ ያለማለ ጨመር የሚያደርግም አሉ አሪፍ ነው። ውድድሩ ቆንጆ ነው። ያ አራት ነው የተወዳዳሪ ዞኖች ያሉት። አሁን እኛ ከነሱ ምናልባት ኮምቦልቻ ነው አሁን የተሻለ ሰርቶ የተገኘ እነሱ የተሻለ ውጤትም እየወሰዱ ያሉ እነሱ ናቸው። ከነሱ ቀጥሎ ግን ከባህር ዳርም ባልተተናነሰ ውጤት እየወሰድንን ያለ የኛ የማዕከላዊ ጎንደር ዞን በውድድሩ ሂደት እንግዲህ በተሻለ ደረጃ ከዚህ በፊት ከነበራቸው ብቃት የተሻለ መሻሻልና ለውጦችን ያሳዩ ስፖርተኞችን ያየንበት ሂደት ነው ያለው። በአማራ ክልል የተከሰተው የጸጥታ ችግር በስፖርቱ ላይ ከፍተኛ ጉዳት አድርሷል። በውሃ ዋና ውድድር ላይም ከአራቱ ዞኖች መካከል ያልተመጣጠኑ ፉክክሮች መታየታቸውን የፌዴሬሽኑ ጽሕፈት ቤት ኃላፊ ሀሳቡን ሰጥቷል። የተሻለ የሰራ ቲም የተሻለ አፈጻጸም እያየን ያለንበት ሂደት ነው ያለው። በአንጻሩ ደግሞ በክልላችን ባለው ያለመረጋጋት ሁኔታ በቂ ዝግጅት አድርገው ያልመጡ ቲሞችን ደግሞ ያው በዝቅተኛ አፈጻጸም ደረጃ እያየን ያለንበት ሂደት ነው ያለው ማለት ነው። ስለዚህ በተሻለ ከምንጠብቀው በላይ የተሻለ መሻሻል ያየንበት ቲም አለ። ከዛ ውጭ ደግሞ የምንጠብቀው ፐርፎርማንስ ያው በነበረው ነባራዊ ሁኔታ በዝቅተኛ ደረጃ ያየንበት ሂደት ነው ያለው ማለት ነው። በመላ ኢትዮጵያ ስፖርታዊ ጨዋታዎች አማራ ክልል የአጠቃላይ ውጤት አሸናፊ ሲሆን የውሃዋና ውድድር ከፍተኛውን ድርሻ ይዛል። በመላ አማራ ጨዋታዎች ላይ የታዩ ጥሩ ውሃዋና ተወዳዳሪዎችም የአማራ ክልልን የበላይነት የማስጠበቅ አቅም ያላቸው መሆናቸው ተነስቷል። እድል አለን። አሪፍ ነው። በተለይ አብዛኛውን ብዙ ይመስለኛል ኮምቦልቻ ጨርቃ ጨርቅ ያፈራቸው ያሉት ልጆች በጣም ጎበዝ ናቸው። ከክልላችን ነው። ከባህር ዳርም አሉ ኮምቦልሻ ጨርቃ ጨርቅም አሉ። ከኮምቦልሻ ብዙ ዋናተኞች አሉ። በዚህ ሹል አማራ ክልል በዋና አንደኛ ነው። ምን ጊዜ ማንም አሸንፎ ተያቅም የ ይታወቀ ነው። በጣም የተሻሉ ልጆች አሉ። ከባለፈው አመትም የተሻለ ሰዓት ሰዓቱ እየተሻሻለ ነው። ከአመት ከአመት እየተሻሻለ ስለሄደ ሰዓቱ አሁንም የተሻለ ውጤት ያንን የበፊቱን ክብሩን ያስከብራል ብዬ ነው የማስበው። እንደሚታወቀው አማራ ክልል በውሃ ዋና ስፖርት ያው ብራንድ ነው ክልሉም ያው ፈርታይል ነው። በውሃ ዋና ስፖርት ማለት ነው። እንግዲህ ከዚህ አንጻር የሚቆጠሩ አርባ ስድስት የማይቆጠሩ ሰላሳ ስድስት ወርቆች በአጠቃላይ ሰማኒያ ሁለት ወርቆችን የሚያስ የሚሸልም የውድድር አይነት ነው። ከዚህ ጋር ተያይዞ በመላ ኢትዮጵያ ለመሳተፍ ጥሩ ልጆችን ማለት ነው። በተለያየ ደረጃ የተሟላ ስኳዳ ማለትን ያው ወደ ውድድር ለመሄድ ዝግጅት እያደረግ ነው። በቂና ውጤታማ ሊሆኑ የሚችሉ ስፖርተኞችን በብቃት እናገኛለን ብለን እናስባለን። የአማራ ክልል ወጣቶችና ስፖርት ቢሮ የውሃዋና ስፖርትን በልዩ ሁኔታ እንደሚመለከተው የቢሮ ምክትል ኃላፊ ጋሻው ተቀባ በውድድር ቦታ ተገኝተው ከሚኮ ስፖርት ዝግጅት ክፍል ጋር ባደረጉት ቆይታ ተናግረዋል። የውሃ ዋና ውድድር አሁን ብቻ ሳይሆን ባለፉትም የታዳጊዎች ፕሮጀክት ስላለ እንደ ሀገር ውድድር አስኪደናል። በሀገር አቀፍ ደረጃም ሁለተኛውን ያጠናቀቅነበትና ብዙ ሜዳሊያ ያመጣነበት ስለሆን አሁን ላይ ደግሞ እንዲበተን አንፈልግም። ለመላ የኢትዮጵያ ዝግጅታችን የተለየ ትኩረት ሰጥተን ውድድሩን እያስኬድነን ያለ በዚሁ በደሴ ከተማ አስተናጋጅነት እየተካሄደ በሚገኘው ዘጠነኛው የመላ አማራ ጨዋታዎች አብዛኛዎቹ የስፖርት አይነቶች ፍጻሜያቸውን እያገኙ ነው። ለአሸናፊነት ከፍተኛ ፉክክር የተደረገበት የወርልድ ቴኳንዶ ውድድር በባህር ዳር ከተማ የበላይነትም ተጠናቋል። በወንዶች እግር ኳስ ውድድር ደግሞ ወሩ ፍጻሜ የገቡ ቡድኖች ተለይተው ታውቋል። እዛው ስፍራው የሚገኘው ሀይሉ አዳነ ተጨማሪ መረጃ ደርሶናል። ሰባተኛ ቀኑን የያዘው ዘጠነኛው የመላ አማራ ስፖርታዊ ጨዋታዎች በደሴ ከተማ በድምቀት እየተካሄደ ይገኛል። በመጪው ሐሙስ የሚጠናቀቀው ይህ ውድድር ላይ ከወዲሁ በበርካታ የስፖርት አይነቶች አሸናፊዎች እየታወቁ ይገኛሉ። በትናንትና ዕለት የተለያዩ የስፖርት አይነቶችን ፍጻሜያቸውን አግኝተዋል። በድምቀት የተከናወነው የወርልድ ቴኳንዶ ውድድር ፍጻሜያቸውን ካገኙ የስፖርት አይነቶች መካከል አንዱ ሆኗል። አስራ ሁለት ዞኖችን ያሳተፈው ይህ ውድድር በመላ አማራ ስፖርታዊ ጨዋታዎች ብዙ ተሳታፊዎችን ያሳተፈ ጠንካራ ፉክክርም የተደረገበት በመሆኑ የተጠናቀቀው ውድድር በጣም ጥሩ ነው። ከእስከ ዛሬው ጥሩ ወርቆች ምናምን ተበታትነዋል። ያ ማለት ሁሉም ዞኖች ሰርተዋል። ኦልሞስት ወደ አስራ ሁለት ዞኖች የተሳተፉት ጥሩ ውድድር ነው። የሚመሩ ዞኖች አሉ፣ የሚከተሉ ዞኖች አሉ። ውጤታቸው ተቀራራቢ ስለሆነ እስከ መጨረሻው ጊዜ ድረስ ማን አሸናፊ እንደሚሆን ያልታወቀበት ውድድር ነው። እጅግ በጣም ተፎካካሪ ናቸው። በእርግጥ አንዳንድ ዞኖች ስፖርቱ በጣም የተስፋፋባቸው ዞኖች ያልተሳተፉ ዞኖች አሉ። ለምሳሌ ብንወስድ ዳዊ ዞን ምራብ ጎጃም ዞን ስፖርቱ በጣም የተስፋፋበት አካባቢ ሆኖ ግን ተሳታፊ ያልሆኑ ናቸው። ብዙ ስፖርተኞች ከዛን ጠብቅ ነበር ባለው፣ ግን በጣም ቆንጆ ውድድር እያካሄድ ነው። እጅግ በጣም ቆንጆ በዚህ ውድድር ባህር ዳር ከተማ አንደኛ ሆኖ አጠናቋል። አራት ወርቅ ሶስት ብርና አንድ ናስ ሜዳሊያዎችንም አግኝቷል። ደብረ ብርሃን ከተማ ደግሞ እንደ ባህር ዳር ከተማ አራት ወርቅ ሜዳሊያዎችን ወስዷል። በብርና ናስ ሜዳሊያዎች መበለጡ ግን ሁለተኛ ሆኖ እንዲያጠናቅቅ አድርጎታል። ምስራቅ ጎጃም ደግሞ ሶስተኛ ሆኖ ነው ውድድሩን ያጠናቀቀው። በሌላ በኩል በወንዶች እግር ኳስ ውድድር ወደ ሩብ ፍጻሜ የገቡ ስምንት ዞኖች ተለይተው ታውቀዋል። አስራ አንድ ዞኖችን በሶስት ምድቦች ሲያፎካክር የቆየው የወንዶች እግር ኳስ ውድድር ላይ ትናንት የምድብ የመጨረሻ ጨዋታዎች ተካሂደዋል። በምድብ አንድ ዋገምራ ከደብረ ብርሃን፣ ደሴ ከባህር ዳር ከተማ ያከናወኗቸው ጨዋታዎች በተመሳሳይ አንዳቸው ውጤት ተጠናቀዋል። ውጤቶቹን ተከትሎ ደሴና ደብረ ብርሃን አንደኛና ሁለተኛ ሆኖ ሲያጠናቅቁ ሶስተኛ ሆኖ የጨረሰው ዋገምራ በእጣ በምድቡ ወደ ሩብ ፍጻሜ ገብቷል። በምድብ ሁለት ኦሮሞ ብሔረሰብ አስተዳደር ሰሜን ትንሿን ሁለት ለአንድ ረቷል። በዘጠኝ ነጥቦችም አንደኛ ሆኖ ወደ ቀጣዩ ዙር አልፏል። የኮምቦልቻና የሰሜን ጎንደር ጨዋታ ደግሞ በአንዳቸው ውጤትን የተጠናቀቀው ውጤቱ ኮምቦልቻ ከተማን ወደ ቀጣዩ ዙር አሳልፏል። ሶስት ተሳታፊዎችን የያዘው ምድብ ሶስት ላይ የምድብ የመጨረሻ ጨዋታዎችን ተከትሎ ሶስቱም ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። በምድቡ ደቡብ ወሎና ሰሜን ወሎ ያለ ግብ ጨዋታቸውን አጠናቀዋል። ውጤቱ ወልዲያን አንደኛ፣ ደቡብ ወሎን ሁለተኛ፣ ሰሜን ወሎን ደግሞ በዕጣ ወደ ቀጣዩ ዙር ሶስተኛ አድርጎ አሳልፏል። ነገ የሩብ ፍጻሜ ጨዋታዎች ይካሄዳሉ። ኦሮሞ ብሔረሰብ አስተዳደር ከሰሜን ወሎ፣ ወልዲያ ከዋግምራና ደሴ ከኮምቦልቻ በሩብ ፍጻሜ ይጫወታሉ። የብስክሌት ውድድር ደግሞ ነገ አንድ መርሃ ግብር ይካሄድና ፍጻሜውን ያገኛል። እስካሁን በተደረጉ ውድድሮች ደሴ ከተማ ሶስት ወርቅ፣ ባህርዳር ከተማ ሁለት ወርቅና አንድ ናስ፣ ጎንደር ከተማ አንድ ብርና አንድ ናስ እንዲሁም ደቡብ ወሎ አንድ ናስ ሜዳሊያዎችን አግኝተዋል። የኢትዮጵያ ፕሪሚየር ሊግ 30ኛ ሳምንት ምርሃ ግብር ትላንት ሲጀምር ሲዳማ ቡናና ሀዋሳ ከተማ ድል አድርጓል። በዕለቱ ተጠባቂ ጨዋታ ሀዋሳ ከተማ ከቅዱስ ጊዮርጊስ ሲገናኙ ሀይቆቹ ጨዋታውን አሸንፏል። ሙልጌታ እምረትን ዳግም ወደ አሰልጣኝነት መንበሩ ካመጡ በኋላ ጥሩ የውጤት ጉዞ ላይ የሚገኙት ሀዋሳ ከተማዎች ቀስ በቀስ ከወራጅ ቀጠናው ወጥተው ቀስ በቀስ ከወራጅ ቀጠናው ወጥቷል። እስራኤል ሸጡና አሊ ሱሌማን የሀዋሳን የማሸነፊያ ግቦች ሲያስቆጥሩ፣ ቢንያም ፍቅሬ የፈረሰኞቹን ብቸኛ ግብ ከመረብ አዋህዷል። አሊ ሱሌማን የከፍተኛ ግብ አስቆጣሪነቱንም በ12 ግቦች ቀዳሚ ሆኗል። ሶስት ድሎችን በተከታታይ ካስመዘገቡ በኋላ ያለፈው ሳምንት አዳማ ከተማ፣ ትላንት ደግሞ በሃዋሳ ከተማ ቅዱስ ጊዮርጊሶች ተረቷል። ባለፉት ሰባት ጨዋታዎች ምንም ሽንፈት ያልቀመሰው ሀዋሳ ከተማ በሰላሳ ሰባት ነጥብ አስረኛ ደረጃ ላይ ተቀምጧል። የፋሲል ተካኝ ልኙ ቅዱስ ጊዮርጊስ በአርባ ነጥብ ስምንተኛ ላይ ሆኗል። በዕለቱ ሌላ ጨዋታ ሲዳማ ቡና ከወላይታ ድቻ ሲገናኙ ሲዳማ ቡናዎች በማይክል ኪፕሮቭ ብቸኛ ግብ አንድ ለባዶ አሸንፈው ወደ አራተኛ ደረጃ ከፍ ብሏል። ነጥባቸውን 43 ማድረስ ችሏል። ባለፉት አምስት ጨዋታዎች ሶስት ሽንፈት ያስተናገደው ወላይታ ዲቻ ቀስ በቀስ ተንሸራቶ በ41 ነጥብ ወደ ሰባተኛ ደረጃ ወርዷል። ዛሬ ሁለት ምራ ግብሮች ይደረጋሉ። መቀሌ ሰባ እንደርታ ከመሪው ኢትዮጵያ መድን፣ እንደዚሁም ድሬዳዋ ከተማ ከአርባ ምንጭ ከተማ ይጫወታሉ።